በዚች እሱ ትገው እንደ ልማዳችን ላይክና ሼር እያደረጋቸው ሰዎቻችን ለብዞ ቸካ ሁሎ ለዚህም ከልቤ አመሰግናችኋለው። ዛሬ ወደ ሚዛናችን ይመጣ የመጣ ነው እንግዲህ ሰሞኑ የእርዳታ ገንዘብ አስመልክቶ የተነሳ ከፍተኛ ውዝግብና ግርግር ነው። እውነቱን ለመነጋገር ይሄ በጣም ልብ የሚሰብር ጉዳይ ነው። ኢትዮጵያ ውስጥ የችግረኞችን ችግር ብቻ ሳይሆን እንባቸውንም፣ መከራቸውንም፣ ቁስላቸውንም መውደቅ መነሳታቸውንም ይካፈላሉ። ቅን ልብ አላቸው የምንላቸው ብዙ ደጋግ ሰዎች በሌብነት ስማቸው መነሳታቸው ልብ የሚሰብር ጉዳይ ጉዳይ ነው። ለመስማት ራሱ ልብ የሚሰብር ጉዳይ ነው። በጣም ነው ያዘንኩት። እኔ አሁንም ይህን ጉዳይ ለማመን በጣም ከብዶኛል። እኖ ማሰሯብነት እኖ ባላደራው ሌሎች ቅን ልብ ያላቸው ሰዎች እኖ መማር ጨምሮ ሌሎችው በዚህ በሌብነት ስማቸው መነሳቱ በጣም የሚያሳዝን ነው። ምን አይነት መረገም ነው? እኔ አላመንኩበት ወነገራችን ላይ ነገር ግን ምን አይነት መረገም ነው? የጀመርነው ነገር ሁሉ በጭቅጭቅ በሁከትና በሮብሻ ነው የምንለያየ የጀመርነው ንጉር ሁሉ እኮ ነው። በመንፈሳዊ ጉዳይ ብታየው ጳጳስ በለው ውስጣስ በለው ቄስ በለው የሆነ ሰዓት ላይ ሁከት ይጀበራል። እንደዚህ በፖለቲካ ብታየው ሁከት ነው። የተወሰነ መንገድ ይሄዳል፣ ከዛ ጭቅጭቅ፣ ጥርጣሬ፣ መሰዳደብ፣ መጠላለፍ፣ መዋረድ። ምን አይነት መረገም ነው? በእርዳታ የተሰባሰቡ ሰዎች እንደዚሁ። በጣም ነው ያዘንኩት፣ ያፈርኩት። አሁን የነ ፍርአው የነ ማስተር አብነት ጉዳይ ደውሎ ደውሎ በአጭር በውስጥ ማውራት እችላለሁ። ማስተራብነት አቤት ወንድሜ ኤኔናል ጎንዘብ ልኬ ነበር ዶርሳ ላት ነገር እሱ ዶረሰኛል ክል ልኝ በውስጥ ተነጋግሮ ከጨረሱ በኋላ ማጭበርበርና ችግር ካለኮ ጉዳይ ወደ ፍርድ ቤት መውሰድ ይቻላል። ጉዳይ ወደ ሕግ መውሰድ ይቻላል። ሚዲያ ላይ መጥቶ ለሌሎች እንቅፋት፣ ሌሌሎች መሰናክል ነው። ያሳዝናል፣ በጣም ልብ ይሰብራል። አሁን በየሆስፒታሉ እርዳታ የሚጠብቁ በመቶ ሺ የሚቆጠሩ ሰዎች አሉ ቤት ውስጥ የተራቡ የተጠመ ሊበተን ጫፍ ላይ እየደረሰ በብዙ ስቃይና ሰቆቃ ያለ ስንት ሰዓት እርዳታ የሚጠብቅ ከዚህ ግርግር በኋላ ማን አምኖ ነው ለማን ጎንዞ የሚሰጠኝ? ስቱን ማን አምኖ ነው? ይህን የሚያክል ግዙፍ ስም ያላቸው ሰዎች በእርዳታ ይህን ያህል ከተብጠለጠሉ፣ ይህን ያህል ውዝግብና ጭቅጭቁ ከተነሳባቸው ከዚህ በኋላ ለእኔ እንደሆነ ሰው አምኖ ቦምብ እንኳን አይሰጠኝም። ምን አይነት እና ጥፋት የሚጀምረው ከራሱ ከባላድራከፍራል ነው። ለምን ኦዲት ማድረግ ነበረበት? ከጫመራ ጨምረው እኔ ብሩ መስጠትና እንጂ እኔ አላውቅም። ናውልበል እንደ ቀም ሀያ ሚሊዮን ብር በላይ የረዳ ሰው እኔ አላውቅም። ታዲያ ለምንድን ነው ብሩን? ሊቃጠል እኮ አይደለም ሰው ጋር እንዲደርስ ሰዎች ችግራቸውን እንዲፈቱበት የተፈለገ አንድ ጊዜ ቪዲዮን ላሳያችሁና እናንተ ትፈርዳላችሁ። እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይታ ወይስ ክፍል አይታባቸዋል? እኔ በአግባቡ ሲያስገቡ አላየሁ። ምክንያቱም ገንዘቡ ማስገባት ነው እንጂ ያስገቡ አያስገቡ አላየሁም። ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር ተመልከቱ። ገንዘቡን ማስገባት ነው እንጂ ይድረስ አይድረስ እኔ አላውቅም ነው ያለ። ምን አይነት አማርኛ ነው? ምን አይነቱ ንጉግር ነው? ሰው ይሄ ሁሉ ገንዘብ ይዞ ሲመጣ ለሰዎች ይድረስ አይድረስ በደረሰኝ መኮታተል ግዴታ ነው። ሰው አውሮፓ ሁኖ አሜሪካ ሁኖ ቢሊዮን ብር ያፈሰሰበት ቢዝነስ እንኳን ይቆጣጠራል። እንኳን 10 ሚሊዮን 20 ሚሊዮን ብር የእርዳታ ብር ቀርቶ እንዴት ነው አላቅም ማለት ምን ማለት ነው? በጣም የሚጎርም ጉዳይ እጅግ በጣም የሚገርም ጉዳይ በጣም የሚገርም ነው። አውሮፓና አሜሪካ አሁን እዚህ እኮ ትልልቅ ኢንዱስትሪዎች የሚያንቀሳቅሰዋል በመቶ ሚሊዮኖች አውጥቶ በቢሊዮን አውጥቶ ትልልቅ ሬጅስቴቶችን የሚያስገነቡ ባለ ሀብቶች አሉ ይከታተላሉ እያንዳንዱ የሚስማራ የጠጠሩ የድንጋይ የወዛደር የተጫነበት የወረደበት ጭምር ይረከባል ይቆጣጠራሉ ያስገነባሉ ዛሬ ለቤተክርስቲያን የሚሰጠው ለመስጊድ የሚሰጠው ገንዘብ እኮ በደረሰኝ ሆናለ በደረሰኝ በቃ ቤተክርስቲያን የሚሰጠው ሰው ይዘረፋል ሌብነት አለ ብሎ ሰው እየፈራ ሁሉ ነገሩ በደረሰኝ በቁጥጥር ሆናል አላውቅ ገንዘቡን መስጠት ነው እንጂ መድረሱን እርግጠኛ አይደለሁ። ምን ያለ ፍራውድ! ይሄ ተገቢ አይደለም። እኔ አስታሳለሁ። ልጁ ጓደኞች ውጭ ሀገር ሆኖ አንድ ቤት ያሶሪ ነበር፣ ሶስት አራት ቤቶች ፎቅ ቤቶች አሶራለሁ። እና እንኳን ለብረት የሚወጣው እንኳን ለሲሚንቶና ለሌሎች ግዙፍ ግንባቶች የሚመጣው የሚወጣው ገንዘብ ቆርተው ለሽንት ቤት አንድ ቀን ሴፍቲ ታንከር ሲቆፈር ለሴፍቲ ታንከር ለሽንት ቤት የወጣው ገንዘብ ስደምሮ ወረቀት ሞል አንድ ወረቀት ሞል። የሽንት ቤት ቁፋሮ ይህን ያክል የሽንት ቤት ቁፋሮ አፈሩ የወጣበት አፈሩ ሲወጣ በሲኖ ነው እንግዲህ። ሴፍቲ ታንክር ለትልልቅ ህንፃዎች አራት በአራት አምስት በአምስት ትልልቅ ሽንት ቤት ይቆፈራል። ያ አምስት ሲኖ ይሞላል። አምስት ሲኖ የሽንት ቤት አፈር የወጣበት የሽንት ቤት አፈር ወደ ሲኖ የተጫንበት የሽንት ቤት ግንባታ ድንጋይ ያሸዋል የሲሚንቶ የጦጠር የአርማታ ለዋይዶ እንደሆነ በአርባ እሱ ሽንት ቤት ውጭ ተጽፎ ይላካል። ለምን ስራዬ ብለ ፍራውን ይህን ነገር ስራዬ ብሎ ከተቻለ ድርጅት አቋቁመው ማኔጀር የሚቆጣጠረው አድርጎ በአግባቡ ነው እንጂ ለሚዲያ ፍጆታ ሰጣሁ ለማለት ነው እንጂ ይድረስ አይድረስ አላቅም ማለት ትክክል አይደለም። አንድ የታመሙ ሴትዮ ፍራውን አራት መቶ ሺህ ብር ላኮላቸው ከተባለ እማማ ደረሰት ወይ? ጤናዎትስ እንዴት ነው? አስር ደቂቃ አይፎጅም ቃ ደውሎ ዶረሰት እስቲ ዶረሰኝ ላኩል መድረሶትን ልቤ እረፍ እንዲል፣ እስቲ ከሱ ጋሩ ናቸው ቪዲዮ ኮል እስቲ ልያች ዶረሳች እስጋቢ ስጣቸው። በቃ አጭሩ ነገር እያጭር ነው። አሁን ምንድን ነው የሆነው? መሰናክል ነው የሆነው፣ አንዱ አንዱ መጠላለፊያ ነው የሆነው። ከዚህ በኋላ ታሞ በየ ሆስፒታል የሚማቅቅ ሰው እርዱኝ ብል ማን በማን በኩል ማንን ይረዳል? እሱ ሞድ ሰስጡ እቹ ብቻ መልስ ነው ምፈልገው እና አሁንም ለማመን ከወዲህ እንዳልኳቸው የባላደራውን አደራውን የዋብነውጥን የሌሎችን ስም ማንሳት አልፈልግም ነገር ግን ጉርጉሩ ከዚህ በኋላ ታሞ የሚማቁቁ ሰዎች እንቅፋት ነው የሆነው እውነቱን ለመነጋገር ከጠየቃችን እየተዘረፈ እንኳን ቢረዱ ይሻላል ነው ምለ በ ሰው ጭራሽ ረዳት ከማጣት አምሳ በልቶ አምሳ የረዱት እንኳን ይሻላል ከዚህ በኋላ ምንም ማንንም ካለመርዳትና ሰው ማቁቆ ከሚሞት ይሻል ነበር ወሬው ባይነት ይሻል ነበር እንደኔ እንደኔ ማለት ነው። ለምን ያሳዝናችኋል፣ ያሳዝናችኋል። በጭንቅ ውስጥ ያለ ሰው ሁሉ ያሳዝናችኋል። እና ለምንድን ነው ይሄን የምታደርጉት? ለምንድን ነው ወደ ሚዲያ ማስተራብነትና ፍራውል እንዴት ጉዳዩን በስልክ አልጨረሱም? እንዴት አልተነጋገሩም ከሌሎችም ጋር ተደውለው ወንድም እንዲህ እንዲህ ቅሬታ እየተነሳ ነው፣ ጉዳዩ ወደ ሚዲያ መሄድ የለበትም። ለሌላ ሰው መሰናክል፣ ለሌላ ሰው እንቅፋት ነው የሚሆነው። ከዚህ በኋላ ብዙ ችግሮች እንዳይፈጠሩ እንዲህ እንዲህ ልክ የለ ነበር ከስር ከስር ኦዲት ማድረግ ከስር ከስር ከስር ከስር ከስር ከስር ከዛ በኋላ ጥርት ያለው ነገር ይሄዳል እንጂ እንዲ ያሉ ዝግቦች ሲነሱ የሚጎዳውን ሰው እናንተ ቤቱ ይፍጀው ቤቱ ይፍጀው። ቲክቶኮሩ እንደዚህ ይትወር እንደዚህ ሚዲያ ዘንዶ ሲንት በጣም ልብ ይሰብራል። ግማሹ በሚዲያ በማስታወቂያ ትልልቅ አርቲስቶች ህዝቡ ዘረፉ ይባላል። ግማሹ በእርዳታ ስም ህዝቡ ዘረፉ ይባላል። ግማሹ በሙስና ህዝቡን ዘረፉ ይባላል። ታዲያ ሰው ራቁቱን ቆረቅ። እንዴት የሆኑ ሰዎች እንኳን በፍቅር የሆነ ያክል ጊዜ መዝሎቅ በእውነተኛ መተማመን አብረው መዝሎቅ እንዴት ይኮብዳል። እኔ በጉላይ አዝኛለሁ፣ በጣም አዝኛል። እርዳታ የምትረዱ ሰዎች ለሚዲያ ፍጅታ ብቻ ሳይሆን እውነተኛ ሀሳብ ካላቸው በድርጅት ልክ እንደ መቄዶና አሁን፣ በቃ ኢትዮጵያ ውስጥ የቀረ አንድ መቄዶና ነው። በቃ አንድ ቢኒያም ነው የቀረው። ብቻ እሱ ያስታውቃል፣ ራሱ ሰውነቱ እያለቀ እያለቀ እሱ እንኳን ምን ያድርጋል በላቸው። ብሩ ምን ሊያደርግ አይችልም። እስኮ የከተማ መናኝ እኮ ነው፣ እ የከተማ መናኝ ነው። እሱ ጉዳይ እኔ ህይወቱን አሳልፍ እሰጣለው በሱ። ይሄ ምንም ጥያቄ፣ ነገር ግን ሌሎችን ራሱ እኔን ባላደረውና ማስተራብነትን ራሱ አፌን ሞልቼ ሌሎች ናቸው ብዬ ለማመን አልችልም፣ ለመናገር አልችልም፣ ይኮብደኛል። ግን ያዘንኩት ምን አይነት መረገም ነው? የጀመርነው ነገር ሁሉ በሁከት በውጥብጥ በጥላቻ አንዱ አንዱ በማንቋሸሽ በማዋረድ ነው ፋይል የሚዘጉ። ያለ ውርደት ፋይል ተዘግቶ አያውቅም ኢትዮጵያ ውስጥ። ምን እንደሆነ ምን አላውቅም። ሁሉም ፋይል የሚዘጋው በስድብና በውርደት እና መሆን የለበትም። አሁንም ቢሆን የእነዚህን ሰዎች ስም ያነሳቸው ሰዎች ራሱ አሁን ቴዲ አዋሳ የሚባለው ሰው ይህን ጉዳይ ያነሳው እኔ መረጃ አለኝ፣ አብጠረጥራለሁ፣ ከኔ ማንም አታመልጭም፣ አደገኛ መርማሪ ነኝ፣ የፊ በአይ ነኝ፣ ሞሳድ ነኝ፣ እሳት ነኝ ለማለት ነው እንጂ እውነቱ ለመናገር ራሱ ቴዲ አዋሳ መረጃና ማስረጃዎችን አዶራጅቶ አይደለም የከሰሳቸው። ስማችሁ ተነሳ፣ ተጠርጥራችኋል፣ ተጠርጥራችኋል ተብሎ የሰው ስም ማብጠልጠልም ትክክብልም አይደለም። ይህ ጉዳይ እንመለስበታል። ሁለት ሶስት አራት ቪዲዮ እንሶራበታል። በዚህ ጉዳይ መቶ ማመን ስላለብን እራሱ ቴዲ ሐዋሳ ማን ነው? እጅ የለም፣ እሱም ራሰው ምንም መጎንዘብ የለም ምንም ነገር የለም። ቴዲ ሐዋሳ በፍፁም። ስለዚህ ይህ ሁሉ ጉዳይ መፈተሽ መፈተሽ የሚገባ ጉዳይ ነው። ብዙ ውስብስብ ነገሮች አሉ። ከጆሮ በጣም ብዙ በመጠላለፍ ነው ሁሉ ነገር እየሆነ ያለው። ተገቢነት የሌለው ነው። መታረም መስተካከል አለበት። ይህን አሰው ነው አሳሲዎቻችን ላይ ቀርብ ሼር አድርገው ወዳቻለሁ በያላችሁበት መልካም